እኛን ትላንትና የመታን እንቅፋት እናንተን እንዳያገኛችሁ በእውነት በእግዚአብሔር ስም ይህንን ለወጣቶች በተለይም ደግሞ በእድሜ ለምትመስሉኝ ሁሉ ላሳሰብ እወዳለሁ። ብዙ ወጀብ፣ ብዙ ችግር፣ ብዙ አይነት ነገሮች እንኳን ወደ ጆሮዎቻችሁ ቢቀርቡ ጠጋ ብላችሁ አባቶችን እንድትጠይቁ። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ልጆች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የጻድቃን የሰማዕታት የመላእክት የቅዱሳን ወዳጆች እስከ ሞት ድረስ በደረሰ በመስቀልም ላይ ደግሞ እንዲሁ በተፈጸመ በእርሱ ታላቅ ፍቅር የተወደዳችሁ ሁላችሁም እንደምን ዋላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘውትርም ለዘላለም የተመሰገነ የከበረ ይሁን። እግዚአብሔር ይመስገን። እንግዲህ እዚህ የሚያምር ሰፊ ሁዳድ ነው። ይሄ የንጉስ እርሻ እንደ ንጉስ እርሻ የተዋበና እና በእናታችን በቅድስት ኪዳነ ምሕረት ደጅ የሰበሰበን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ምናልባት ዝናቡ ካፊያው ጥቂት ረብሿችሁ ሊሆን ይችላል። እንግዲህ ትንሽ እስከሚረጋጋ እግዚአብሔር ይረዳናል ብያ ምን አለሁኝ ከእናንተ ጋራ እግዚአብሔርን ላመሰግን በዚህ በተቀደሰ አውደ ምሕረት በዚህ በቅዱሱ ስፍራ የአባቶቻችን አምላክ ልዑል እግዚአብሔር ቸርነቱ ረድቶኝ በህይወት እንድቆይ አድርጎ ደግሞ ለዘላለም ህይወት በሚያበቃው በዚህ በቤተ ክርስቲያናችን ቅዱሳት ምስጢራት ሁሉ በሚፈጸሙበት በዚህ በከበረ ስፍራ ከእናንተ ጋራ እንድደመር ያደረገኝ አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። እግዚአብሔር ይመስገን። እንግዲህ በተለያየ አጋጣሚዎች ሁላችን ህይወት ላይ የገጠመን ነገር ይኖራል። ሁልጊዜ ግን አንድ ማስተዋል ያለብን ነገር አለ። እግዚአብሔር አንድ ህይወት ነው ይሰጠን ከሞት የምንድንበትን፣ ለንስሐ የምንበቃበትን ስጋውን ደሙን በመቀበል ደግሞ ለሰማያዊ መንግስት የምንዘጋጅበትን የከበረ ነገር ሰጥቶናል። ይህን የከበረ ምስጢር የምናገኘው በዚህችው በኦርቶዶክሳዊ ተዋህዶ ቤተክርስቲያን ነውና ብዙ ወጀብ፣ ብዙ ችግር፣ ብዙ አይነት ነገሮች እንኳን ወደ ጆሮዎቻችሁ ቢቀርቡ ጠጋ ብላችሁ አባቶችን እንድትጠይቁ። በወጣትነት ዘመን የሶሻል ሚዲያው ብዙ አይነት ነገሮች አሉና እያንዳንዱ ፈተና በመጣ ቁጥር የራሳችንን እርምጃ የራሳችንን ምርጫ እየተጓዝን ከምንጠፋ በእውነት ቤተክርስቲያን ማፀነ ለምለም ናት። ብዙ መምህራን በዚህ ዘመን ደግሞ እግዚአብሔር ሰጥቶናልና ጠጋ ብላችሁ እንድትጠይቁ እኛን ትላንትና የመታን እንቅፋት እናንተን እንዳያገኛችሁ በእውነት በእግዚአብሔር ስም ይህንን ለወጣቶች በተለይም ደግሞ በእድሜ ለምትመስሉኝ ሁሉ ላሳስብ ወዳለሁ። እግዚአብሔር ቸርነትን ያደረገልን ምህረትን የሰጠን እንግዲህ ከዚህ በላይ ምንም ትልቅ ስጦታ ማግኘት አንችልም። አማናዊ የሆነውን ስጋውን ደግሞ ደግሞ በካህናት በኩል ደግሞ የምናገኘውን ትምህርተ ንስሐ ምስጢረ ንስሐ የሚፈጸምበትን መንገድ ምስጢረ ጥምቀት ያለባት ይህች አእማደ ምስጢራት ሁሉ የሚፈጸሙባት የተቀደሰች ኦርቶዶክሳዊት መቅደስ ናት እና በዚህ ስፍራ ሁላችን እስከ ለተሞታችን ድረስ ተሰባስበን ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት ላዘጋጀልን በቃ የእርሱ መልካም ፈቃድ ይሁን። በዚህ እንግዲህ በእምነት የጸኑ አባቶቻችን ሰማዕታት ሐዋርያው ቅዱስ ጳውሎስ እንደሚነግረን እኒህን የሚያክሉ እንደ ደመና በዙሪያችን ካሉ ብሎ የእምነት ምስክሮችን እንዳስተዋወቀ እውነት ሰማዕታት ጻድቃን በደም ሳይቀር የመሰከሩላት ርትዕት የሆነች ሃይማኖት አለችንና ከዚህ እንዳንጠፋ ከዚህ ክብር እንዳንጎድል እግዚአብሔር ከቅዱሳኑ ህብረት እንዲደምረን ሁልጊዜም በፊቱ በንስሐ በጸሎት በፍቅር እንድንተጋ አደራ እያልኩኝ መልእክቴን አስተላልፋለሁ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እናመሰግነዋለን። በአንድነት ሆነን በዝማሬ እግዚአብሔር አምላካችንን ከፍ ከፍ እናደርገዋለን። በእልልታ በጭብጨባ እግዚአብሔርን አመስግኑት፣ ስሙን ከፍ አድርጉት፣ አመስግኑት የኛ ጌታ ላመስግን የእኔ ጌታ ላመስግን ልቀኝል ህይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳ ምልክ አንተባቴ ህይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳ ክብር አንተባቴ ላምስግን የኔ ጌታ ላምስግን ልቀኝ እልዬ የኔ ጌታ ልቀኝ እልዬ ህይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳክብርሃን አባቴ ህይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳክብርሃን አባቴ ምስግኑት እስቲ በለልታ መጭጨባ ከኔ ሆነ የምሰጥባት አይኖረኝም ከሰጠኝ ለምስጋና የውሰር ቅኝትህን እንደገና

ላመስግን የኔ ጌታ ላመስግን ልቀኝ ል የኔ ጌታ ልቀኝ ል ህይወቴ ነው ዝማሬ ሉቴ የሰጠኝ እንዳ ክብርሃን አባት ህይወቴ ነው ዝማሬ

ብርሃን ጻባት እስቲ አመስግሉት። መንልታመች ጨባ ወንዶች እስቲ ከፍ አደርጎጃችሁ ከምድር ላይ ከአፈርም ስትፈጥረኝ ከምስጋና የተለየ ምን ስራ አለኝ? ቀንና ሌት በመቅደስ ኖራለኝ።

አንደበቴን ቃኘ ለምስጋና የውሰድ ቅኘትን እንደገና፣ አንደበቴን ቃኘ ለምስጋና የውሰድ ቅኘትን እንደገና፣ አመስገን የእኔ ጌታ ቀኝ ለየኔ ጌታ እስቲ በደንብ ታመስገኑት።